ሂሮ ትርጉ ብር እንደሆነ አቃል ከዛ በታች ነው እየተቀበልኩ ያለው ስምንት ሺ ዘጠኝ ሺ ነው እየተቀበልኩ ያለው። አስራ ምናምን ሺህ ብር የነበረ በነበረበት ጊዜ ራሱ ቀንሰው ነው ገንዘቡን ሲሰጡኝ የነበረው ያለው አይስዌር፣ አለቃችሁም፣ አለቃችሁም፣ እያንዳንዳችሁ ዋጋ ማስከፈላችሁ፣ ጠብቁኝ። ብዙዎቻችን ባልጠበቅነው ሁኔታ ለመጀመሪያ ጊዜ ወደ ሚዲያ የመጣ ግለሰብ አለ፣ ፋኒና ሳምሪን ቤተሰብ በተመለከተ ይኸውም የሳምሪ አባት ወይም የጂጂ ኪያ የድሮ ባለቤቷ የሆነው ግለሰብ ወደ ሚዲያ በመምጣት ከሄለንሾ ጋር የስልክ ቆይታ አድርጓል። በስልክ ቆይታውም ብዙ ሀሳቦቹን ሰጥቷል። ብዙዎችም በሱ ሀሳብ እየተነጋገሩበት ይገኛል። አቤት ካነሳቸው አንድ ሁለት ሶስት ነጥቦች አሁን እናስደምጣችኋለን። ከዛ ጋር ተያይዞ ሳምሪ እልህ ይዟት ሌላ ከባድ ነገርን ከፋኒ ጋር ልትደርስ ትችላለች ተብለው ብዙዎች እየጠበቁ ይገኛል። ይህንንም አስመልክቶ እሷም ይህንን የአባቷን ቃለመጠይቅ ከሰማች በኋላ ቀጥታ ለፋኒ ቤተሰቦች ስትዝት ተመልክተናል። ጉዳዩ እየተባባሰ ሄዷል። እኛ ከምናቀው እዚሁ ከሚዲያው ጉዳይ ባለፈ ወደ ሌላ ነገር እያመራ ይመስላል። ብዙዎችም ስለ ጉዳዩ ቆም ብላችሁ አስቡ እያሉ ይገኛሉ። ጠቅለል ባለመልኩ ፋኒ ከኢትዮጵያ ቤተሰቦቹ ጋር ስለተሰሙት አንዳንድ እውነታዎች፣ በሌላ በኩል ሳምሪ እየዛተች እንዲህ እንድትናገር ስላረጋት ወሳኝ ነጥብና በቀጣይ በፋኒ ቤተሰቦች ስላሰበቻቸው አንዳንድ ወሳኝ ነገሮች ሁሉንም እናስደምጣችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛ። አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ፋኒና ሳምሪ ከተጣሉ ሳምንት አልፈው ወራት ተቆጥረው ሁለት ወር ሆኗል። ታዲያ ይህንን አስመልክቶ ከተለያዩ ቦታዎች የተለያዩ ሀሳብ አስተያየት ይሰጣሉ። ፋኒ ከሰሞኑ ሚዲያ ላይ ቀርቦ ነበር። እሱም በሚዲያው ቆይታው ለእኔ ቤተሰቦች ብቻ አልተደረገም፣ የእኔ ቤተሰቦች በእኛ ገንዘብ ብቻ አልኖሩም፣ ሳምሪ የተናገረችው ሁሉ ውሸት ነው፣ የራሳቸውን መኖር የሚችሉ በልተው የሚያድሩ ቤተሰቦች ነው ያሉኝ፣ እንዲንቋሸሹብኝ አልፈልግም ብሎ ተናግሮ አክሎም ሌላ ወሳኝ ነጥብ ተናግሮ ነበር። ይኸው ምንድነው? ነው። ለእኔ ቤተሰቦች በሚላክበት ጊዜ ለእሷም አባት እንዲላክ አረጋለሁ ከእቴ ጋርም እየተነጋገርኩኝ ለሳምሪም አባት በየሆነው ጊዜ ዘብ ስንረዳ ስንልክ ነበር እያለ ሲናገር ነበር። ይህንን አስመልክቶ ሳምሪ እሳት ለብሳ እሳት ጎርሳ ከእናቷ ከጂጂ ኪያ ጋር በመሆን ለእኔ አባት ምንም ያደረገው ነገር ጠብ የሚል ነገር የለም ሁሉን ነገር አሁን ሚዲያ ላይ ሊጠቀም ነው እንደዚህ ብሎ የተናገረው ብዙ ነገር ያደረግ ነው ለእሱ ቤተሰቦች ነበር ስትል አጠቃላይ ስላሉት ሁኔታ ገልጻ ተናግራ ነበር። እንግዲህ ይህ እንዳለ ዩቲዩበሯ ሄለን ሾ የሳምሪን አባት ወይም የጂጂ ክያ የድሮ ባለቤቷ የሆነውን ግለሰብ በስልክ ቆይታ አድርጋለት ነበር። በስልክ ቆይታው የተለያዩ ወሳኝ ነጥቦችን ተናግሯል። ብዙዎች እንደውም ሲቀባበሉት ከነበሩት ጉዳዮች መካከል እኔ የልጆቼ ፍቅር እስካሁን አልወጣልኝም። በዛም ምክንያት ብዙ ታምም ያለው ልጄ ሳምሪ፣ ወንድሟ ናቲ እንዲሁም ጂጂ ክያ እናታቸውን እስካሁን እኔ ናፍቃቸዋለሁ እነሱ ግን በስርዓቱ እንኳን ብዙ አግኝተውኝ አያቁም ብሎ እጅግ ልብ የሚነካ ንግግሩ ተናግሯል ብዙዎችም ይህንን በመስማት አረባካችሁ ቢያንስ ለሱ ለአባታችሁ እንኳን ጠበቃ ሁኑ፣ ለአባታችሁ እንኳን ጠያቂ ሁኑ እያሉ ብዙ ሰው ሲናገራቸው ነበር። ታዲያ እንግዲህ ይህ አባታቸው አያይዞ ወሳኝ ነጥብን ነበር የተናገረው። በተለይ ደግሞ ከፋኒ እህት ጋር የሚገናኝ ጉዳይ ነው የተናገረው። ፋኒ ቀደም ብሎ መጥቶ ሚዲያ ላይ በእኔ እህት አማካኝነት ለሳምሪ አባትም ገንዘብ እንዲገባ ይደረግ ነበር፣ የእኔ እህትን ነግራትና እሷ ገንዘብ ወስዳ በሱ ሂሳብ ለሳምሪ አባት ታስገባ ነበር እያለ ተናግሮ ነበር። እንግዲህ የሳምሪ አባት በሚዲያም ቀርቦ ተናግሯል። በተለያዩ ጊዜያቶች ላይ ብር ይላክ ነበር፣ የሚገቡት ገንዘቦች ግን ተቆራርጠው ነበር ብሎ በጣም ከባድ ንግግርን ነው መልእክቱንም ያስተላለፈው ማለት ነው። ይህ ግለሰብ ያለው እንግዲህ ከመቶ ዩሮ በታች ይልካሉ ብዬ አላስብም። ለእኔ ግን ሲገባ የነበረው ስምንት ሺህ ዘጠኝ ሺህ ገንዘብ ነበር፣ በኢትዮጵያ ገንዘብ በዛ ጊዜ ምንዛሬ እንኳን አስራ አንድ ሺህ ምናምን ነበር ሊገባ የሚገባው ይህንን እንኳን ተረድቼ በወቅቱ ስንትን ላክሹ ብዬ የጌን ሳምሪን እንኳን ሲደውልላት ስልካት መልስም ነበር ብሎ አጠቃለ ተናግሯል። ታዲያ እንግዲህ ይህን ንግግሩን ከተናገረ በኋላ ነው ወዲያው ይህንን ቪዲዮን ካየች በኋላ እንግዲህ ሳምሪ እሳት ለብሳ እሳት ጎርሳ በድጋሚ መልእክቷን ተናግራለች ማለት ነው። ሳምሪ እንግዲህ ጠቅለል ባለመልኩ አባቷ ስለተናገራቸው የተለያዩ ነገሮች በማንሳት በተለይ ደግሞ ከፋኒ እህት ይገባልኝ የነበረው ገንዘብ እየተቆራረጠ ነበር ያለውን በማንሳት ጭምር ብዙ ነገሮችን ተናግራለች። እየዛተችም ተመልክተናታል። ገና ብዙ ነገር እናጣራለን አንለቃቸውም እያለች ነው። ፋኒን የፋኒን ቤተሰቦች ስትናገር የነበረው እንግዲህ ሳምሪ ብዙ ነገር ከፋኒ ጋር እንዲያጋጫቸው በመካከላቸው እንዲያራርቃቸው ሆኗል። ከነዛ ውስጥ አበይት ነገሩ በቤተሰብ መካከል የሚደረጉ የተለያዩ ስጦታዎች ሁለታዎች እንደሆኑ ከዚህ በፊት ቀድመው ተናግረው ነበረ። ሳምሪ በበኩሏ እኔ ለእህቱ ብዙ ነገር አድርጌ ነበር፣ ብዙ ብድር አበድሬ ነበር፣ ብዙ ስራ እንድትሰራ ጥሬ ነበረ። ገንዘቦች ሁሉ ያልተመለሱ ነበሩ። እሱ እንዳለ ሆኖ እሷ ዛሬ ፊቷን አዞረ ቁረችብኝ፣ ብላ ተናግራለች። በሌላ በኩል እንግዲህ ፋኒም ደግሞ ስለ እህቱ መልስ ምትን ሰጥቷል ማለት ነው። እሱም በመልስ ምቱ እህቴ እንደተባለችው ብዙ ነገር አልበደለችም፣ ያን ያህል ክፉም ሰው አይደለችም፣ ሳምሪ ዝም ብላ ነው ስሟን ያጠፋችው። እኔ እንደውም በነበርንበት ትዳር ብዙ ነገር እህቴን እየተጫንኩኝ፣ እረፊ ተይ እያልኩ የምቆጣው እህቴን ነበር ሲል አጠቃላይ ስላሉበት ነገር ገለጻ አድርጎ ነበር። ታዲያ እንግዲህ ከእህቱ ጋር የተለያዩ የገንዘብ ነገሮች እንደሚያጣሏቸው ሳምሪም ጠቆም አድርጋ ነበር፣ ገና የተጣሉ ሰሞን። ታዲያ እንግዲህ እነዚህ ነገሮች ናቸው። አሁን ደግሞ በአባቷ በኩል እየተሰሙ የመጡት አባቷ ብዙ ነገሮችን የተናገረው ሳምሪን ናቲን እናቷን ጂጂ ኪያን እንደናፈቀ ደጋግሞ ተናግሯል በዚህም አማካኝነት ለበሽታ ሁሉ እንደተዳረገ እነሱ ብዙ እንደማይጠይቁት ተናግሯል ከዛ አልፎ ተርፎ ደግሞ የሚላኩ ገንዘቦች በስርዓቱ እንደማይገባለትም ጭምር ነው አያይዞ የተናገረው ታዲያ እንግዲህ ይሄ ነው ድጋሜ ሌላ ጦርነት አሁን ላይ ያስነሳል ብሎ ብዙ ሰው ከወዱ የፈራው እናትና ልጅ እንግዲህ ደጋግሞ እየዛቱ ነው ጂጂና ሳምሪ ብዙ ነገር የእሱ ቤተሰቦች በልተዋል ለሳምሪ አባት የሚላከውን ገንዘብ ሁሉ እህትየው እየቆራረጠች ለራሷ እያስቀረች ነበር ነበር ስታስገባ የነበረው እያለች ገና ካሁኑ ጂጂ ኪያ ሙሉ ቤተሰቡን የነፋኒን ቤተሰብ እየተናገረች ይገኛል ማለት ነው። አሁንም ቢሆን ብዙዎች እየመከሯቸው እየተናገሯቸው የሚገኘው ልጆች አላችሁ፣ ለልጆቻችሁ ለምንድን ነው የማታስቡት? ነገ ላይ ደግሞ ልትታረቁ ትችላላችሁ። ስትታረቁ ይህ ቤተሰብስ እንዴት ነው የሚሆነው? አንዱ አንዱን ቤተሰብ በእንደዚህ አይነት ደረጃ እየዘለፈ እየተናገረ ነገ ላይ እርቅ ሲመጣ ምን አይነት ነገር ነው የሚፈጠረው? ብሎ ብዙ ሰው ገና ካሁኑ ስጋቱን በመግለጽ ጭምር ነው። እነዚህ ልጆች እየተቆ ተቆጧቸው የሚገኘው መጀመሪያ የተጣሉ ሰሙን ፋኒና ሳምሪ ነበር ስለ ጉዳዩ ሲናገሩ የነበረው ቀስ እያለ በሳምሪ በኩል እናቷ ጂጂክያ መጣች በዚህ በኩል ደግሞ በፋኒ ደግሞ ዳኒ አብሮት የሚኖረው ጀርመን ሀገር አብረው ያለው ወንድሙ እሱም ለወንድሙ አግዞ ስላሉት ነገሮች እውነታ ማውጣት ጀመረ አሁን ደግሞ እንግዲህ ከዛ አልፎ ነው ሚዲያ ላይ መጥቶ አይተነው የማናቀው ሰምተነው የማናቀው የጂጂክያ የልጆቿ አባት ወደ ሚዲያ በመምጣት አጠቃላይ ስላሉት ነገሮች የተናገረው ይህ ግለሰብ እንግዲህ ስለምን እንደሆነ ራሱ በስርዓት አላወቅም ከዩቲዩበራ ጋር እንትን የስልክ ቆይታ ሲያደርግ አጠቃላይ ስላሉት ነገሮች እንዲሁም ትንሽ ችግር ላይም ስላለ የኢትዮጵያ ሕዝብ ደግሞ ቢረዳኝ አልጠላም የሚል መልክቱን ሁሉ አስተላልፎ ነበረ። ትንሽ የመኪና ስፌት እንኳን ቢገዛልኝ የስፌት መኪና እሱን ራሱ እየሰራው ብኖር ደስ ይለኛል። ጤናዬም ብዙ ነገር ችግር አጋጥሞኛል። የልጆቼ ሁኔታ ልጆቼ እኔን አለመጠየቃቸው ከነሱም በመራቂ ሁሉ ብዙ ነገር ከፍቶኛል ብሎ ብዙ የህይወት ውጣውረድ ውስጥ እንዳለም ጭምር ነው ጠቅለል አድርጎ ሲበሩ የነገረው ማለት ነው እንግዲህ ከነዚህ ከተናገረች ከተናገራቸው መካከል ነው እንግዲህ ሳምሪ በጣም ተናዳ፣ እንዴት ለአባቴ እየተቆራረጠ ገንዘብ ይገባል እንዴት በሱ ሲጮቱበታል? ብላ በጣም ተናዳ መልስ የምትሰጥሰጥ የነበረው እንግዲህ ብዙዎች ድጋሜ ደግሞ ሲናገሯት የነበረው አሁንም ቢሆን የእናንተም ፍቅር ተርቧል። ለምንድን ነው ለአባትሽ እማትደውዪው እማትጠይቂው? እያለ ብዙ ሰው እየተናገራት ይገኛል ማለት ነው ጠቅለል ባለመልኩ እንግዲህ በመካከላቸው ምን እንዳለ አናቅም። አጠቃላዩ ግን ሳምሪ ያለችው እኔ በአባቴ ድርድ ውድድር አላቅም፣ እወደዋለሁ ነው ያለችው። በሌላ በኩል እንግዲህ ያው አባትየውም ተጠይቆ ነበር ከዩቲዩበሯ ጋር ልጆችህን እንዴት ነው ትወዳለሁ ሲባል ስለ እነሱ መጥፎ እንኳን ማውራት አልፈለገም። በፈለጋቸው ሰዓት ማግኘት እንደማይችል እነሱን በቀጥታ ማውራት እንደማይችል ገልጾ ተናገረ እንጂ እስቲል አሁን ድረስ ልጆቹ እንደሚናፍቅ እንደሚወድ፣ ለእነሱ ጥሩ ነገር እንዳለው ነው እንግዲህ አጠቃላይ ገለጻ ያደረገው ማለት ነው። እንግዲህ በሰማነው የስልክ ቆይታ እሱ በጣም በቃ ምንም ነገር ውስጥ የሌለ የዋህ አባት እንደሆነ ያስታውቃል። በሚኖርበት ሰፈር ኃይለኛ ልጆቹንም የማያስነካ በጣም ከባድ ሰው እንደሆነ ይታወቃል። ብዙዎችም ይመሰክሩለታል። ጂጂም ሳምሪም የሚሉት ይህን ነው። ነገር ግን በስልክ ቆይታው ባዳመጥ ነው ደግሞ ትሁት ሆኖ ነው እንግዲህ ስላሉት ነገሮች ሲያስረዳ የተመለከት ነው ማለት ነው። ጠቅለል ባለመልኩ እንግዲህ ዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም